ጌታ ከአንቺ ጋር ነው። አሜን። ኢየሱስ ጌታ ነው። ብዙ አትጨነቅ። በጭንቀት እንደገና ከዚህ በፊት የምትጨነቅ ሌላ ነገር ነበረ። አሁን ደግሞ ነገር እየቀየረ ሀሳብ እያመጣ አይደለ? ዛሬ እግዚአብሔር አምላክ ነገርሽን ወገግ አድርጎልሻል። አሜን። ኢየሱስ ጌታ ነው። ሰውነቷን እንዳለ ጤናዋን መታለሁ የሚል መንፈስ ያለው እግዚአብሔር አምላክ ከዚህ ደቂቃ ጀምሮ ካንቺ ላይ ይሰብረዋል። አሜን፣ ይሰብረዋል። አሜን፣ አሜን። እንዲህ ሚል መንፈስ ሰማለው ያልጋ ቁረኛ ረጋታለሁላል አይሆንም። አሜን። አንቺ ኪዳን ያለች ሰው ነሽ። አሜን። ተራ ሴት አይደለሽ። አሜን። ብዙ ዘመን አልቅሰሻል። አሁን ያበቃል። እነት አሜን። በይ እስቲ አሜን። እስቲ ያበቃል በይ ያበቃል። አሜን። አሁን እርፍ ብለሽ የምትበይበት ሰዓት ነው። አሁን እፎይ ብለሽ የምትበይበት ሰዓት ነው። አሁን የደስታሽ ሰዓት ነው። አሁን የክብርሽ ሰዓት ነው። አሜን በይ በኢየሱስ እስቲ የካሳ ጊዜ ነው በልስ። አሜን አሜን። አንቺ በበሽታ እንድትመቼ የተሰራውን የጠላትን መሳሪያ እግዚአብሔር ገለበጠው ገለበጠው። እንዲህ ነው የሚያየው የሚሰማው። አስጨንቃታለሁ በተለያየ ነገር አይሆንም። አሜን አሜን

በረከት የምታይ ሴትነሽ ክብር የምታይ ሴትነሽ። ሕልምሽ ትልቅ ነው። ራእሽ ትልቅ፣ ጸሎትሽ ትልቅ ነው። ጥላት ዳብሎስ እንደምን አይሆንም። እግዚአብሔር አምላክ ወደ ቤትሽ ጣልቃ ገባ። አሜን። በቤትሽ ጉዳይ ጣልቃ ገባ። እግዚአብሔር ሰምቶልኛል በል። እንዲህ ከስንት አሳረፍከኝ በይ ከስንት ስቃይ ከስንት መከራ። አረ አንድ ሰው ሚበል፣ በኢየሱስም። እንደገና እኔ እንደ ልጅ አድርጌ ነው የሚያኖርሽ እንደገና አለበልምሽ አለው። የጠላት ሐሳብ መከነ። የሟርተኛ ሀሳብ ሐሳብ መከነ። ጠላት ጣላት የተቆጣው ለምንዶ ታውቃላች? ሰው ልትሆን ነው በቃ። ሊያልፍላት ነው በቃ በቃ። እኮ ኢየሱስ ጌታ። አሜን። አንድ ሰው ለእኔ እግዚአብሔር ያዘጋጀውን በለው። ሌላ አይበላም። በሉ አምን ትላላችሁ። ታላቅ ደስታ በጃችሁ ግባ። ሃሌሉያ! አይችልም። ኢየሱስ ጌታ እሱ አን አሜን በል ድጋባሳቶ ባናቲ ካባሼት ጄቶ ቶኮ ባሲታካያ አረ አንድ ሶ ምን በልበ ኢየሱስ እችን እናት አላቃትም። ብዙ ዋጋ ከፍላለች። እጅግ ዋጋ ከፍላለች። እግዚአብሔር ምስክርን ወንድ ማይ ከፍለው ዋጋ ከፍላለች። በጣም ዋጋ ከፍላለች። አሁን ግን ምትባይበት ነው፣ እርፍ ምትይበት ነው፣ ደስተሽ የምታይበት ነው፣ ሰላምሽ የምታይበት ነው። አረ አንድ አሜን በልበ ኢየሱስ። አሜን፣ አሜን፣ አሜን፣ አሜን፣ አሜን። ኢየሱስ ሃሌሉያ። በምልክት ማሄድ ይሆን በምልክት ትሄጃለሽ። አሜን። ብዙ ሰዎች እያረገፋችሁ ትሄዳላች። ትላንትና ማታ እንዳያችሁት አይሆንም። አዲስ ብርሃን ኢየሱስ ጌታ ነው።

ሀሌሉያ ኢየሱስ ይችላል። ሀሌሉያ የኑሮ ለውጥ፣ የአኗኗር ለውጥ፣ የአስተሳሰብ ለውጥ፣ የአለባበስ ለውጥ አጠቃላይ ለውጥ ከዚህ በኋላ ይሆናል ይሆናል። ስድስተኛ ወር ሳይደርስ 2017 ስድስተኛ ወር ሳይደርስ አዲስ ነገር በእጅሽ ይገባል። አሜን አሜን አሜን ይሁንልኝ። እየሱስ ጌታ ነው። ልጅ ሽየት ነው አለው። አሜሪካ ነው አለው። በኔ ነው እግዚአብሔር የተናገረው። ከእዛ እንደተናገረ እግዚአብሔር አስገብተዋል። አሜሪካ ገብቶ መስክሬሻል። አሜሪካ ከመጣ በኋላ

የስድስት ሰዎች ቤተሰብ ዛሬ እንሸኛለን። አውሮፓ፣ አሜሪካ፣ አረብ ሀገራት ወደ ካናዳ በጌታ በኢየሱስን፣ አንድ ሰው አሜን ይበል። አንደኛው ራሴ ነኝ። አንተ ተኛ፣ አንድ ሰው አሜን ይበል። እኔ እዛውኛ እዚህ ታጨፈጭፋለህ፣ አታምንትልም። ኢየሱስ ጌታ ነው። እማ፣ ስንት ጊዜ ነው ከሄደ? አምስተኛ ወሩን ይዟል። አረባክሽ እውነት ስራ ጀምሯል። ጀመረ አሁን በቅርብ በቅርብ ጀመረ። አዲስ አበባ ኮንዶምኒ ነበር ገና ሳይወጣ ቁልፍ በቅርቡ ቀን እዛ ቀበሌ አዲሱ ሰፈር ማለት ትወስጃለሽ አልከኝ። በዛን ሰዓት ወሬው ጠፍቶ ነበር የኮንዶምኒ ማለት አጋጣሚ በቃ ምንም በሌለበት ቁልፍ በእጅሽ ይገባል፣ አልኩ። አዎ፣ አሳ ነበር ቁጠባ ነበረኝ፣ ግን እንትን የለም ነበር። ግን ቁጠባውን እና አላቅም አታቀ ደይም እንዴት እንደምትቆብም አላቅም። እኔና አንቺ ማን አንታወቀ ቸርቹ ነው አሳውቀል። አዎ፣ እዛ ቸርች ተጋብዘህ መጣ። አዎ፣ ተነሽ ብለ እንደዙ ትና አስነሳኝና፣ አዎ፣ ተናገርከኝ፣ ቁልፍ በቅርብ ጊዜ እጅሽ ይገባል አልከኝ። እሺ አንተ በተናገርከኝ በዘጠኝ ወሩ አዎ፣ ያ ቁልፍ መጣ። ምርጥ የመኖረ ቤት ቁልፍ የመኪና ቁልፍ የቤት መስራ ብር፣ አሜን ለኔ ገባ፣ አሜን ለኔ ገባ። አንዳንዱ በምስማር ተመትቶ አልመጣ፣ በኢየሱስ ስም አሜን። አረ ገባ፣ በኢየሱስ ስም አሜን። ይመስላችሁ ትገባላችሁ። ቁጠባም የሌላችሁም ቁጠባም ማታቁ ምንም ዝም ብላችሁ አላችሁ፣ ይገባል ሳታቂ አንድ ሰው ይባል። ባለፈው ማታ ነው ወደ ስምንት ሰዎች ምንም ማይታውቁ ሰዎች እየተሰራ ቤት ሲሰጣ ይቻላል መቼ እንደሆነ ሲናገር ነበርኩ። አንድ ሰው አሜን አትልም። ዛሬ ተቀበል፣ ተቀበለው ዛሬ ስምንቱ ወደ አስራ ስምንት አበዣ አለ አባዛዎት። አሜን በል በኢየሱስ ነገር ሽንታ ያለሽ ውርደት በዘመንሽ አይሰራም። እውነት ነው። ጠላት ቀንቶ አጋንንት ቀንቶ ጨለማ ቀንቶ አንድ ነገር ልምከርሽ። በጥንቃቄ ተንቀሳቀሽ። እንደ ድሮ አትንቀሳቀሽ። እሺ፣ የቀረበው ሁሉ አይበላም። የቀረበው ሁሉ አይጠጣም። ጸልዪ። በምላክሽ ፊት በእግዚአብሔር ፊት ሁኚ ከዚህ በኋላ ስፖርት ሲሪ። አሜን። መንገድሽ ክፍት ነው። እግዚአብሔር አምላክ እንደገና ያላመልምሻ። አሜን። እግዚአብሔር እንደዚህ አለ። ልጄ ወርቃት ወርቃ አትቀርም ማለት አሜን። ወርቀሽ አትቀርም፣ አሜን። ይክስሽሻል፣ አሜን። በሱ ዋጋ ከፈልሽ፣ ብዙ አለቀሽ። ዛሬ ጌታ ደረሰ፣ አሜን። ደረሰ፣ አሜን። ደረሰ፣ እውነት ነው፣ አሜን። አንቺ ልጅሽ እንደዚህ ይደርሳል ብለሽ ማለት ንግግሩ ባይኖርም ይደርሳል ብለሽ አላሰብሽም። በፍጹም አ በፍጹም። ህልም ነው እየመሰለኝ ነበረ። አዎ እና በጣም ታገለኝ ቤቱን እንዲሸጥለትና በደላላ መሄድ አለብኝ አለ። እህቱ እርግጥ አሜሪካን አለች። እና አይቻልም፣ እንዴት እንደዛ ሊሆን ይችላል ስለው መጨረሻ ላይ አንድ ኩላሊቴን ሽጬ ሄዳለሁ፣ አንቺ ቤቱ ተባሰብሽ። ቤቱን ትነበየዋለች። ከዛ ተነሳውና ቤቱን ሸኩለት፣ በደላላ ሁለት ብር ከፍዬ ላኩት። እና ያገባቡ እግዚአብሔር በታምራት ነው። መንገዱ ተዘግቷል። የዛ ሀገር መንግስት ዘግቶታል። እሱ በሚሄድበት በሜክሲኮ ነው የሄደው አንድ ሴት ልጅና እሱ ብቻ ናቸው። በቃ ለጉብኝት ተብሎ በሜክሲኮ ተዝ በትክክለኛው መንገድ ሄደ። አሜሪካ ለመግባት ግን ህጋ ወጥ ነው ነው የሚገቡት እና መንገድ ተዘግቷል። በረሃ ላይ በጣም ብዙ ችግር ፍትናለው ገጠመው። እኛ አጋጣሚ አምስት ቀን ጾም ጸሎት ገብተን ነበር፣ ቤተሰብ ማለት ነው የሚያግቱ ወንበዴዎች አገኝተውት፣ ደም እንደዚህ ተቀባብተዋል፣ መሳሪያ ይዘዋል። ብር ታላስላካችሁ እንገላችኋለን። ያቺ ተሱ ያለችውን ልጅና እሱ ማለት ነው። አጋጣሚ እህቱ ጋር ይደውልና እህቱ ጋር በሚደውል ሰዓት መሳሪያውን ተኩሰው ለእህቱ አሰሟት። በቃ አትግደሉት፣ እኔ ብሩን አስገባለሁ፣ 2000 ዶላር። እሺ ከዛ ያ ዶላር ሲገባላቸው መንገዱን አሳይተዋቸው ሌላ ወንበዴ እንዳያገኛችሁ በዚህ ኪዱ ብለው፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ተናጥቆ ልጄን አስገባለሁ። አንዳንድ ምን አለ መሰላችሁ፣ አንዳንድ ወንባዴም ሲያዘጋጅ እግዚአብሔር ለመልካም ነው እና ይሄን ባለ መንገዳ ራሱ ወንባዴዎቹ መንገድ አሳይቶ አሳይቶ ባየውን ሌላ ቦታ ላይ ይሄዱ ነበር ነው። ሰው ገባ። እግዚአብሔር የሚመጣበት መንገድ ልዩ ነው። አንድ ሰው ምን ባል እዚህ ጂካ ከፈርግና ሳልበላበል በል አሜን። እግዚአብሔር ትልቅ ነገር አድርጎልኛል። ሲጀመር የቤቱንም ትንቢት አንተው አንተ አመጣልኝ። ያው ቤት ተሽጦ ለሱ ነው የሄደበት። እሺ፣ አሁን ደግሞ በዛ ታምኝሻለን። አንቺ ራስሽ በጌታ በኢየሱስ ክርስቶስ በዚህ እድሜሽ ነገርሽ ተቀይሮ አሜን። አለባብሽ ተቀይሮ አሜን። አሜሪካ ራስ ትገቢያለሽ ነው። እሄዳለሁ እሄዳለሁ እሄዳለሁ እንደሚሄድ እርግጠኛ ያለች ነው። ምን እሄዳለሁ። ገባሽ እኮ እኮ አሜን። አሜን። አሜን። ሸኝተን ሸኝተን ጨርሰናል። ነገር ግን ያው ቤቱ ባዶ እያደረግን ነው። አሜን በሉ አሜን። በኢየሱስ ክርስቶስ ማሄድ የሆነለሽ አሜን ገብተሻል አሜን ታምራት ይሁን አሜን እስ ስድስት ወሳይ ሞላ ማይታወቅ በረከት ይገባል አሜን ታምር ይሆናል አሜን በደስታ ትመጫለሽ አሜን። ለጌታ አጨብጭቡላት ሃሌሉያ እን ነቀና ዲያብሎስ በላውለ በሽታ አርጎ በተለያየ ነገር ሊይዛት ፈልጓል። ዛሬ ግን አብላክ ከገለበጠ አሜን በልም ሸታይም አሜን። ራስ ምታት የለም አሜን። ትን እንኳን አይልሽም። ምንም ነገር የለብሽም። ሙሉ ጤነኛ ነሽ። ዋጋሽ ታላቅ ነው። አሜን። ፍሬያማ ሰው ትሆኛለሽ። አሜን። እንደገና ትደሰቻለሽ። አሜን። እግዚአብሔር ልጄን ንቂ አለ። አቀርብ ሁለት ለጌታ ክብር ኢየሱስ ጌታ ነው። ብርክ በእግዚአብሔር ስት እንወድሻለን አሜን። ተባረከ